ወይ ዘንድሮ ወይ ዘንድሮ አለ ዘፋኝ። ወይ ዘንድሮ ብሎ ዘፈን መዝፈን መዘፈን ያለበት የሚገርም ተአምር ነው። ተአምር ተአምር። ለማንኛውም ግን ያው ሩታ ሁለልባቱኝ፣ በቃ ወይ ወስኝና ፍቀጅለት አብሮሽ እንዲሆን እስክትወልጂ ሰላም ፍጠሪ። ያቺም ሰይጣን ምንድነች? መዥገር ወደ ቡታጅራ መታለች አሉ አልኩ። ለልብ ይሆንሽ ልጁ ወደዛችኛው እንዲያደላ አታድርጊ። ከወሰንሽ ወስኝና አርፈሽ ከሱ ጋር ኑሪ። ሃይሚ ይዛ በጥፊ እኔ የምለው ሰው ግን የደነዘዘ ነው እንዴ? በምን አይነት ዘመን ላይ እንዳለ መሆኑን እያወቀ ፎቶሾፕ እያሰሩ የውሸት መረጃ እያሉ የሚሰጧቸው ህይወታቸውን የሚበጠብጡት እንደዚህ ህይወታቸውን ቀለል አድርገው ያዩ ሴቶችና ወንዶችን ሳይ በጣም ይገርመኛል። ሄሎም ይኸው እያበደች ነው። ቀለበት በቀደም አደረገች፣ ዛሬ እያበደች ነው። ሰላም ጤና ይስጥልኝ። ደ ዲቲብ ቻናል ተከታታዮቼ ባለም ትሬም የምትገኙ ኢትዮጵያዊ ያንዱ ሜትር ነው ያላችሁበት፣ ሰላምታ የደረሰኝ ሰላማችሁ እንደ ምድራሽዋ ብዙ ተረፍ ይበልልኝ። ዛሬ ዱባይ እንተነው ይሄ መጣውትኝ፣ ግሎባል ቪሌጅ በጣም በጣም ያደክማል። ስራ እየፈለግን ነው እንግዲህ ወደ ዚያ አሪፍ ስራ አለ ብለውን ያው እንግዲህ እየኮተንን ነው እንግዲህ። እግዚአብሔር ይቅናችሁ በሉን። እንግዲህ አይዲ ስንይዝ ብዙ ፕሮሰሶች ይኖራሉ። ያው አይዲ ሳይኖረን ይሻል ነበረ በእውነት ለመናገር ማለት ነው። አይዲ ሳይኖረን በነጻነት እንሰራለን ሰው ቤታችን አይዲ ይዘን ግን ሰው ቤት አንሰራም፣ ብለን ውጭ ላይ እንፈልጋለን እናቴ መከራችን እንበላለን። ለማንኛውም ግን ወደ ገደለው ስገባላችሁ፣ ሄሉ የውብዬ የናሂ እህት እያበደች ነው እንግዲህ። በቅርቡ ነው ቀለበት ያደረገችው። ቀለበት ያደረገችለት ያደረገላት ልጅ ደግሞ የጀመረው ፍቅር አለ ያልጨረሰው። መጣችና ህይወታቸውን በጠበጠችው። ሄሉ እያበደች ነው። ናቲ ይሻለች ነበረ ድሮ ናቲ ይሻልሽ ነበር። እንደምንም አድርጎ ፕረስ ጨርሶ ይወስድሽ ነበር። አሁንማ በቃ ልጁም ባይቢ ቢተውሽ እንኳን ናቲ ተመልሶ ከአንጂ ጋር አይሆንም። ሐይሚ አንዳንዴ እንደተማረ ሰው ለምን ደግሞ አታስቢም? እንደተማረ ሰው አስቡ እንጂ ወንድምሽ ትናንትና የውሸት መረጃ፣ የቡታጅራ ሰዎች በውሸት መረጃ ናላቸው ጡዝ ብሏል። እናንተ ሰው እንዴት ነው የውሸት መረጃ ሲሰጠው ያንን ሰው ጠይቆ ከዛ ሰው የበለጠ እኮ እኔ አንተን ናቅሃለሁ እንደማለት ነው። እኔን ከእኔ የበለጠ አንቺ እኔ ናቅሽ እኔ አንቺ ናቀሻለሁ እንደማለት እኮ ነው። ከባለቤቱ ያወቀ ቡዳኑ ይባላል። ከባለቤቱ በላይ ያውቃለሁ። ከባለቤቱ በላይ አዎ፣ እርጉዝ ነሽ። ከባለቤቷ በላይ አዎ፣ አስመርምሬሽ እርጉዝ ነሽ። በጣም እንዴ! የተንዛዛ ዩቲበሮች እየበዙብን ያለነው። ሀይሚ ጠይቀሽ ቁጭ ብለሽ ተረጋግተሽ አሳይተሽ መረዳት ማመን ነው ያለብሽ፣ ወይንስ የማንንም የተመጠመጠ መረጃ እጅሽ ላይ ይዣለ ብለሽ ልጁን ማሳበር ነው የሚቀልሽ? ሰው እኮ በአሁኑ ሰዓት ላይ የሰውን ህይወት ለመበጥበጥ ሁሉ ነገር ቀላል አድርጎ ሆኖለታል። በጣም ያለሽ ትናንትና ወድሻለን ብሎ ስላለ ዛሬ ብሮክ ላይ መንዘባነንሽ ነው ነው የውሸት መረጃ ያኛው አቀብሎሽ ነው። እኔ ደስተኛ አድርጊያ ያኖራታለሁ ንግስት አርጋታለሁ ብሎ ስላለሽ የሚያነግስሽ መርሶ ጉጭማ ሰውዬ ጋር ልትሄጂ ነው? ብሩክን ዛሬ ትናንት እናትና አባትሽን አስተዋወቀሽው፣ ትናንትና አባትሽንና እናቱን ተዋውቃችሁ አስተዋውቃችሁ፣ ዛሬ መልሳችሁ እንደዚህ የማይገባ ረህጥ የሆነ ወሬ ውስጥ እየገባችሁ ህይወታችሁን የምትበጠብጡ ሰዎች ትንሽ የሚባል ነገር የላችሁ። እንደ ተማራቱ አስቡን እንደ የተማረ ሰው እኮ እንደዚህ አያደርግም። በአሁኑ ሰዓት ህፃን ልጅ እንኳን ብዙ ነገሮችን ያስተውሉ የሚያስብና አስተውሉ የሚናገርበት ዘመን ላይ ነው ያለነው እንዴ። ወንድምሽ ትናንትና የተለያዩ ሴቶች የተለያየ መረጃ አለን ብሎ የውሸት ዲኤንኤ ተመርምሮ ዲኤንኤው ራሱ ያንተ ልጅ ነው እስከሚባል የደረሰበት ዘመን ላይ እያለን የውሸት ፎቶ እና የውሸት ጽሑፍ ይዘልሽ ከመጡ አዎ ግግም ብለሽ አዎ ነክ አድርገዋል ታጣኛለ ምናምን፣ እራሳችሁን በምን ሂሳብ ነው የምታዩት? አንዳንድ ሴቶች ትናንትና ጓደኛ ነበርክ፣ በብዙ ጓደኛ ማቾች ነን ብለሻልሽ፣ ዛሬ ትናንትና ግን በብዙ ነገር ስትቃጠይ ስታሪ ነበረ። ለምን በሌላ ሴት ፕራንክ ምናምን ተደረጉለሽ ጓደኝነት ነበር እንደዚህ የሚያደርግሽ ነበር ስላልወደድሽው ዛሬ ደግሞ ተመልሰሽ መተሽ እንደዚህ ግግም ብሎ በፍጹም። የደበከኝ ነገር አለ። ከአንተ በላይ እኔ አውቃለው፣ ከአንተ በላይ ሌሎች ሰዎች ያውቁሃል። መረጃ መረጃና ማስረጃ አለኝ ብሎ የሰው ህይወት መበጥበጥ። በዛ ላይ ደግሞ እናቴ ሚዲያ ላይ የያዛችሁ መጠፋጠፍ ሱስ ሆኖባችኋል። እናቴ ሴቷ ይዛ ድርግም፣ ወንዱን ወንዱ ይዞ ሴቷን ድርግም ነው። መከባበር ሳይኖራችሁ ማከባበር ሚዲያ ላይ ሳትከባበሩ ውስጥ ላይ ትከባበራላችሁ ብለን አናስብም። በነገራችን ላይ መጀመሪያ ሚዲያ ላይ ነው መከባበር ያለባችሁ። ወንዱም ቢሆን ሴቷን ማክበር ያለበት፣ ሴቷን ብትሆን ወንዱ ማክበር ያለባት ሚዲያ ላይ ነው። ሚዲያ ላይ የሌለን ከሰላምታ እየተወራወራችሁ ሚዲያ ላይ እየተረጋገጣችሁ እየተጠፋጠፋችሁ ከሚዲያ ጀርባ ደግሞ እንዴት ነው እሱ ልትከባበሩ የምትችሉት? ከሚዲያ ጀርባማ እንዲህ ትረጋገጣላችሁ ማለት ነው። ይሄ ነው ክብር። ለእናንተ ሩታ በቃ ወስኚ፣ በቃ ምረጪ። ሰወልድ አጠገቤ ትሆናለ ብቻ ሳይሆን በቃ ወስኚ። ያች ሙጫ መታብሻለች ላይሽ ላይ ተጣብቃ አለቅም ብላለች። ልጁን እንዲመርጥ አታድርጊው ወይ አንቺን እንዲመርጥ ወይ አንቺን እንዲመርጥ አታድርጊው። በቃ በአሁን ሰዓት እንደሆነ ሴቶቹ ይኸው እያየ ናቸው ነው ፍቅረኛ አለው። ድሮ የረሳችሁን ፍቅረኛዋን ዛሬ ሌላ ህይወት ሲጀምር ከኔ ጋር ያልጨረስከው ነገር አለ ብላ አምጥታ የሰው ህይወት የምትበጠበጥበት ዘመን ላይ ያለ ነው። ወንዱም ልክ እንደዛው ማለት ነው። እዛ ድረስ ቡታጅራ ድረስ ተከትላው መታለች ናፈቀኝ ብላ እሺ። አሁን አንቺ እዚጋ ፊት እየነሳሽው ነው። ሲልሽ ትስቅ ያለሽ ሲልሽ ትደሸት ያለሽ ሲልሽ ደግሞ በቃ አብሬሽ ሉም ብሎ ሲል ደግሞ ያንን ትነፍጊዋለሽ። እንደዛ ሆኖ አይደለም ህይወት የሚቀጠለው በመጣ በሄደ ቁጥር ስልሽ ፊት ስሰጩ ስታስደሰጩ፣ ስልሽ ፊት ስነሹ ስታከፊው፣ እንደዚህ አይደለም ህይወት የሚቀጥለው። በቃ ወደ ሰላሙ መንገድ ሂዱ እና አሁን ዛሬ ያደረጋችሁት ጥሩ ነገር ነበረ፣ ስስቂ ሳቀሽ የድሮ ደስታችሁ የድሮ እንትናችሁ ነበር እየተመለሰ ይመሰላል። መልሳችሁ መጨረሻ ላይ ደግሞ ተኮራርፎ መለያየት ምንድነው? አንዱን ምረጡ ወይ ተፋቀሩና ወደነበረባችሁ ወደነበራችሁበት ህይወት ሂዱ ወይ ደግሞ ተለያዩና አረፉት። በቃ ምን ሁለት ልብ እየሆናችሁ ህዝብ ታምታታላችሁ? አንዱን ወስኑና ወደ ራሳችሁ ተመለሱ ነው ማለት የምፈልገው። እንደገና ደግሞ ሄሉን አይታችኋታል? አይ ሄሉ፣ አይ ሄሉ የሳስናት ኧረ ግን ጉድ ሳይሰማ መስከረም አይጠባም። ጽግሻ እንዴት ትሆን እንደው? ጽግሻ እግዚአብሔር ይሁነሽ። ሜሮን ምናለች? አንዱን አሳብዶ አንዱን አስደስት ትሆን ያለችው ዳን የወላችሁ ወንዶች ልባቸው እንደንትናቸው የተንጠለጠለ ነው። የችንም ያችንም ወዳለው አፈቅራለሁ ስማለው ውንጫ ነው የእኔ ነው ትወጂኛለሽ እንዲህ እያሉ ይችኛዋን አስረግዞ ይችኛዋን ደግሞ እያሳበደ ነው ያለው ዳንኤል ማለት ነው። የዳንኤል ፍቅረኛ እርግዣለሁ ብላለች። ባላሰበበት ዱብዳ አወረደችበት። ለሁሉም ዱብዳ ሆነችባቸው። እሰይ እንኳን አረገሽ ጎበዝ። መቼም የዘንድሮ ሴቶች ያንን ሰው ላለም ከዛ ሰው ላለመራቅ ስትሉ የማታደርጉት ጥረት የለም። እስቲ ወርስ ግን አንዱ አንድ ላይ እንኳን ከመጣችሁ ወርስ ሞላችሁ እንደው እንዴት ብትወጁ ብታፈቅሪው ከእሷ ጋር ህይወት እንዳለው እያወቅሽ እንዴት በአንዴ ታረግዥለታለሽ? እንዴት በአንዴ አብረሽው ትተኛለሽ? እንዴት በአንዴ ክብረ ንጽናሽን ይሄን ያህል ጊዜ የጠበቅሽውን ክብረ ንጽናሽን ሰጫዋለሽ? ሳታምኘው ማለት ነው ሌላ ህይወት እንዳለው እያወቅሽ ያልጨረሰው ህይወት እንዳለው እያወቅሽ በዛች ቀስፈት እኮን አንቺ በተሽ ቀለበት ያደረጋልሽ ወደ ተመልሶ ወደ እሷ ይሄዳል እንኳን ብለሽ ክብረ ንጽህናሽን ጠብቀሽ የሚያል ጊዜ እንደኖርሽ ጠብቀሽ አልኖርሽም። ትዳርስ ሽማግሌ ሳይላክልሽ በአግባቡ እንደሚወድሽና እንደሚያፈቅርሽ ሳይነገር አረገዝ አይከብድ አይከብድ። እንኳን ለእሱ አይደለም ለእኛም አስደንጋጭ እዳ ነው፣ አስደንጋጭ ዱብዳ ነው የወረድሽበት። እኛ ለምንከተላችሁ ማለት ሲያዎች ደግሞ አንድ ፍሬልሽ ነው ምትመስል ለነገሩ የዘንድሮ ሴቶች እናት ይዘው በስላችሁ ነው የወጣችሁት። እናት ወር ነው መሰለኝ በስላችሁ የወጣችሁት ሁሉ ነገራችሁ በቃ እልቅ በአንዴ። ኧረ ምን ደግሞ የምትይዘው የምትጨብጠው አጣል። መጀመሪያ ስታመጪ አትጠነቀቂም ነበር? ዳንኤል ልቡን ታውቂዋለሽ። አንቺን ወደድኩኝ ይላል። የድሮ ፍቅረኛ አይነሽ ይላል። ያቺን ወንዳ ወንድ ጎረምሳ ፍቅረኛ አይነች ብሎ ብድ ብሎ ነበር እንደገና ደግሞ ቀጠለና እዚህ ዱባይ መጥቶ ሪያክት ሲያደርግ ነበር። መለሰና ደግሞ ጽጉን እንዳይደረግ። አሁን ደግሞ አንድ ወንድ በአንድ አመት ውስጥ አራት፣ አምስት ሴት ማፍቀር ወይንም ደግሞ ለአራት ለአምስት ሴት መንበርከክ ይሄ ለትውልድ የማይጠቅም መረጃ ማቀበል ነው። ትውልዱ እንደሆነ እንደዚሁም ትም ብለዋል። እና እውነት ለመናገር የጽጌ የዳኒ እጮኛ ጽጌ ነገ እንዴት እሳት ጎርሳ እሳት ለብሳ እንደምትመጣ ማየት ናፈቀኝ። የውሸት መረጃ እያያዙ መረጃ ማስረጃ አለኝ የሚሉ የውሸት ጓደኝነት ሲቀርቧቸው ወደ ፍቅር በወር ውስጥ የሚቀየሩ ገና በደንብ ፍቅራቸውን ሳያጣጥሙ ቀለበት የሚያደርጉ የድሮ ፍቅራቸውን ሳይጨርሱ አዲስ ፍቅር እየጀመሩ የድሮዋ ፍቅረኛ እየመጣች ምትበጠብጣቸው ኧረ ጉድፈላ ነው ጊዜው ነው እና ይሄ ጊዜው የሚያሰኝበት ዘመን ላይ ነው ያለ ነው ለማንኛውም ግን እውነት ለመናገር ደክሞኛልም ዛሬም በጊዜ ትልተኛና ነገ ስራ አሁን ለነገሩ ሰዓት ሄዷል ጠዋት ተነስቼ ስለሆነ እንደገና ደግሞ ፍለጋም ዞረው ከሰዎች ጋራ እንደዛ ኖላችኋለሁኝ ለማንኛውም ግን ሰብስክራይብ ላይክ ሼር እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ ማለት ፈልጋለሁኝ እንደተለመደው እንደውል ጊዜው ሰላም ሁኑልኝ ደህና ደር